መጽሐፍ ቅዱሳችን ስለ ምስጋና ሲናገር እግዚአብሔርን እንድናመሰግን ምስጋናን የሚሰዋ ያክብረኛል እያለ ይናገራል። በዛ ውስጥ ደግሞ በዚህ አይነቱ ምስጋና ውስጥ እኔ ማዳኔን የማሳይበት መንገድ አለኝ ይላል። እንደገና ደግሞ ከሚጠቡና ከሕፃናት አንደበት ምስጋናን ለራሴ አዘጋጀ ስለ ጠላቶች ስትል የሚል ደግሞ እግዚአብሔር ቃል አለ። ይሄ ሁሉም ያመለክተው በምስጋና የድል ህይወት እንዳለ፣ በምስጋና ውስጥ ጠላት እንደሚያፍር፣ ጠላት እንደሚሸነፍ፣ እግዚአብሔርን ደግሞ እንደምናከብረው የሚፈለገው እግዚአብሔርን ማክበር አይደለም። ምስጋናን የሚሰዋ ያከብረኛል ካለ ማክበር ስለሆነ የምንፈልገው እግዚአብሔርን በምስጋና ውስጥ እግዚአብሔርን ማክበር አለ ማለት ነው። ግን ማክበር እየፈለገን እግዚአብሔርን እና የእግዚአብሔርን ማዳን ማየት እየፈለገን በጠላቶቻችን ላይ ድል አድርገን ማየት እየፈለግን ነገሮች ታዲያ የማይሳኩበት ሁኔታ የሉም? እንደ ተጻፈው ሆኖ በሕይወታችን የማናይበት ሁኔታዎች የሉም? ደግሞም እኛ እያመሰገንን ነው ጌታን ብለን ስንል፣ እያመሰገንን ግን ከምስጋና ጋር በተያያዘ ልናገኛቸው ልንጎናጸፋቸው የምንችላቸው ፕሪቪሌጆችን ሳናይ ስንቀር ጥያቄ ፈጥሮብን አቅም ምንድን ነው ሚስጢሩ? እንደ ተጻፈው በቃሉ ላይ እንደ ተጻፈው የምስጋና ህይወት ሲኖረን እግዚአብሔር እንደተናገረው በህይወታችን ሊሆን የሚችለው ታዲያ መቼ ነው ብሎ መጠየቅ ጥሩ ነው። አያችሁ ወገኖች ምስጋናን የሚሰዋ ያከብረኛል ሲል ዝም ብሎ ይሄ በአንደበታችን በቃ ማመስገን አሁን አመስግኑ ተብለን እንደምናመሰግነው አይነት ምናምን አይደለም። ከዛ የተለየ ነው። ስለ እውነተኛ ምስጋና ነው መጽሐፍ ቅዱስ የሚናገረው። ምስጋናን የሚሰዋ ያከብረኛል ሲል ስለ እውነተኛ ምስጋና ነው። እንደገና ደግሞ ከህፃናትና ከሚጠቡት አንደበት ለራሱ ምስጋናን አዘጋጀ ተብሎ የተጻፈውም ስለ እውነተኛ ምስጋና ነው። ህይወት ስለሚገኝበት ምስጋና ነው። የእግዚአብሔር ማዳን ስለሚገኝበት ምስጋና ነው። ይሄ ምስጋና እንዴት ነው የሚገኘው ብሎ መጠየቅ ጥሩ ነው። ይሄ ምስጋና የሚገኘው ይሄ እውነተኛ ምስጋና ይሄ እውነተኛ የምስጋና ህይወት የሚገኘው በማስተዋል ነው። እግዚአብሔር ያደረገልንን በማስተዋል ነው። ያደረግሁላችሁን ታስተውላላችሁ ብሎ ጌታ ኢየሱስ ክርስቶስ በአንድ ሁኔታ ውስጥ በሆነ ኬዝ እንደጠየቀው በሁሉ ኬዝ ውስጥ እግዚአብሔር ያደረገልንን በማስተዋል ውስጥ ምስጋና ከሕይወታችን ሊመነጭ ይችላል ማለት ነው። አያችሁ፣ እውነተኛ ማስተዋል ከጌታ ዘንድ የሆነ ማስተዋልና ያደረገልን ደግሞ ተረድተን እርሱን እንድናመሰግነው ሊያበቁን የሚችሉ ቅድመ ሁኔታዎችን ማወቅ ያስፈልጋል። ምንድን ነው ቅድመ ሁኔታው? ጌታ ኢየሱስ ክርስቶስ ያለ እኔ ምንም ልታደርጉ አትችሉም ብሏል። ያለ እኔ ምንም ልታደርጉ አትችሉም ብሏል። ስለዚህ በእርሱ ማድረግ የሚቻል ከሆነ በእርሱ ማድረግ ማለት በርሱ ሳንሆን በእርሱ ማድረግ አንችልም ማለት ነው። ስለዚህ ከእግዚአብሔር ጋር መጣበቅን ይፈልጋል። ለእግዚአብሔር ጋር ክብርን መስጠትን ይፈልጋል። በጥቂቱ ነገሮች በእግዚአብሔር መታመንን ይጠይቃል። ኃጢአትን መጸየፍን ይጠይቃል። መጽሐፍ ቅዱሳችን ክፉውን ነገር ተጸየፉት ይላል። ከበጎ ነገር ጋር ተጣበቁ ይላል። እግዚአብሔርን እናምነዋለን፣ እንወደዋለን የምንለውን ነገር በተግባር መግለጥ አለብን። በተግባር ሲገለጥ ቃሉን እወደዋለሁ ማለት ነው። እግዚአብሔርን እወደዋለሁ ማለት መታዘዝን እወዳለሁ ማለት ነው። እግዚአብሔርን እወዳለሁ ማለት ለእግዚአብሔር እኖራለሁ ማለት ነው። እግዚአብሔርን እወዳለሁ ማለት ስለዚህ እነዚህ ነገሮች ቅድመ ሁኔታዎች እንደ ቅድመ ሁኔታ በሕይወታችን ከተሳኩ በኋላ አቤት የምንሞላው ምስጋና አቤት የምስጋና ህይወታችን፣ አቤት እግዚአብሔር ግልጥልጥ አድርጎ ሲያሳየን ያደረገልንን ነገር ዓይኖቻችን ሲበሩ የውስጥ ዓይኖቻችን ሲበሩ ከዚህ የተደረገልን የተጠራንበት ተስፋ ምን እንደሆነ ኤቭሪቲንግ ሲገባን ሕያው ተስፋ እንዳለን ሲገባን የዛን ጊዜ በቃ ምስጋና በምስጋና፣ ማጉረምረም ስፍራ አይኖረው፣ ምሬት ስፍራ አይኖረው፣ ጸጋ ይበዛልናል። መከራ የለም ማለት አይደለም፣ ውጣ ውረድ የለም ማለት አይደለም። ይበዛልናል፣ ግን ጸጋ ይበዛልናል። መውጫ ፈተና ቢኖር እንኳን የፈተና መውጫውን እራሱ እግዚአብሔር ያዘጋጅልናል። እና ስለዚህ ታዲያ ይሄ ምስጢር አይደለም ወገኖች። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ማለዳ እግዚአብሔር አምላክ በምስጋና ሕይወት እንዲባርካችሁ ከእርሱ ጋር እንድትጣበቁ እለምናችኋለሁ። ከጌታ ጋር ተጣበቁ ወንድሞችና እህቶች፣ ይህንን አንድ ነገር እለምናችኋለሁ። ከዛ በኋላ ትርጉም ያለውን መንፈሳዊ ሕይወት ትኖራላችሁ። ይሄ ነው ያለኝ መልእክት። ተባረኩ።